ሰላም ሰላም ጠነስጥልኝ። ይህ የኢንፎቴይመንት ዩቲዩብ ቻናል ነው። ዛሬ በሌላ ቪዲዮ እና በተከታዩ ቪዲዮ መጥቻለሁ ማለት ነው። እንደምታስታውሱት እንግዲህ ባለፈው ከሶስት ቀን በፊት ያቀረብኩላችሁ የዲቪ 2027ን የተመለከተ አንዳንድ አዳዲስ የሆኑ ነገሮችን አብረን ተመልክተን ነበረ። ዛሬ ደግሞ በቀጣዩ እና በሁለተኛው ክፍል ተመልሼ መጥቻለሁ ማለት ነው። እንደምታውቁት እንግዲህ የዲቪ 2027 እንግዲህ በኦፊሻል ፔጅ ላይ ማለትም በአሜሪካን ዲፓርትመንት ዋናው ፊትለፊት ገጽ ላይ እንግዲህ የዲቪ 2027 ማመልከቻ በዚህ ዓመት በጥቅምት መጀመሪያዎቹ አካባቢ ላይ እንደሚጀምር ወይም ማመልከት እንደሚጀምር ተገልጾ እንደነበረ ይታወቃል። ስለዚህ አሁንም ቢሆን በዚህ ከጥቅምት እስከ ህዳር ባሉት የአንድ ወራት ጊዜ ውስጥ ይህ የዲቪ 2027 እንግዲህ ማመልከት እና መዝገብ ይጀምራል ማለት ነው። ሆኖም ግን ትክክለኛው ቀን መቼ ነው የሚለው ብዙዎቻችሁን አነጋግሯችሁ እንደሆነ በምንም ጥርጥር የለውም። ብዙዎችም ከዚህ ጋር በተያያዘ ደግሞ ጥቂት የማይባሉ ሚዲያዎች እና የዩቲዩብ ቻናሎች የዲቪ 2027 ማመልከቻ መጀመሪያ ቀን የሚሆነው ጥቅምት 16 በ2027 ነው የሚል እንግዲህ መረጃ እያስተላለፉ ነው ያለው። ታዲያ ጥቅምት 2027 ላይ ወይም ደግሞ ጥቅምት 16 2027 ላይ ይህ የዲቪ 2027ን መሙላት ይጀመራል ተብሎ እየጠቀሰ ያለው ቀን ትክክለኛ ቀን ነው ወይ የሚለውን አብረን የምንመለከት ይሆናል። ከዚህም በተጨማሪ ደግሞ ሌሎች ከዲቪ ጋር የተያያዙ አንዳንድ ጉዳዮችንም አብረን የምንመለከት ይሆናል። ለማንኛውም ወደ መጀመሪያው ጉዳይ ስንመጣ ጥቅምት 16 2027 ላይ ዲቪ መሙላት ይጀመራል ወይ የሚለው ነገር እስካሁን በእርግጠኛ በሆነው የአሜሪካ ወይም ደግሞ በትክክለኛው በኦፊሻል ፔጅ ላይ የወጣ ምንም አይነት መረጃ የለም እስካሁን እንግዲህ ያው ከጥቅምት እንደሚጀምር ይታወቃል ከጥቅምት መጀመሪያዎቹ እስከ ህዳር መጀመሪያዎቹ አካባቢ ይሆናል ተብሎ ነው እንግዲህ እስካሁን እየጠበቀ ያለው እርግጥ ነው ዛሬ በፍረንጅ አቆጣጠር እንግዲህ ዛሬ በአስር ላይ ሶሪ ዘጠኝ ላይ ነው የምንገኘው ጥቅምት ዘጠኝ ላይ ነው የምንገኘው። ሆኖም ግን ታዲያ አንዳንድ ሚዲያዎች ጥቅምት አስራ ስድስት ነው የሚጀምረው መብላት የሚባለው ነገር ለምንድን ነው የሚገልጹት የሚለውን ከተመለከታችሁ አንዳንድ ምንጮች ይህን ቀን የሚጠቅሱት ለዲቪ ሎተሪ እንግዲህ እንደምታውቁት ባለፈውም እንደነገርኳችሁ አንድ ዶላር መመዝገቢያ ክፍያ ተጠቅሷል፣ ከዚህ ዓመት ጀምሮ። ስለዚህ በዚህ አካባቢ ነው እንግዲህ ይሄ ተግባራዊ ይሆናል ተብሎ የሚጠበቀው በጥቅምት 16 አካባቢ ስለሆነ ከዛ ጋር የተያያዘ አንዳንድ እነዚህ ነገሮች ታሳቢ በማድረግ ጥቅምት 16 መሙያ ቀን ይሆናል ወይም መጀመሪያው ቀን ጥቅምት 16 ነው ይባላል የሚል ነገር እየጠቀሱና ማስረጃዎችን እየጠቀሱ ያሉት ከዚህ አንጻር ነው። ሆኖም ግን እንደነገርኳችሁ ዲቪ ፕሮግራም እንግዲህ ኦፊሻል ዌብሳይት ላይ ባለፈውም እንደገለጽኩላችሁ ኦፊሻል ዌብሳይታቸው ላይ እስካሁን ምንም የተገለጸ ትክክለኛ የቀን ጊዜ ወይም ደግሞ የጊዜ ሰሌዳ የለም። እስካሁን እንደተባለውም ከጥቅምት መጀመሪያዎቹ እስከ ህዳር መጀመሪያዎቹ አካባቢ ባለው አንድ ወር ውስጥ ዲቪ መሙላት ይጀመራል የሚል ሀሳብ ብቻ ነው የተጠቀሰው። እንግዲህ ስለዚህ ለዚህ ይሄንን ትክክለኛ ቀኖቹን ለማወቅ አሁንም ከድረ ገጹን መመልከት ኦፊሳይላዊ ወይም ኦፊሻል ድረገጹን መመልከት በጣም አስፈላጊ እንደሆነ መመልከት ይቻላል። የአሜሪካ የውጭ ጉዳይ ሚኒስቴርን ኦፊሻል ድረገጽ መመልከት በጣም አስፈላጊ እንደሆነ ነው የጠቀሰው። ሌላው ሁለተኛው ከዚህ ጋር አያይዤ የማነሳውና በተለይ ደግሞ በዚህ ዓመት አንድ ዶላር ፊ ወይም ደግሞ አንድ ዶላር የምዝገባ ወይም የሬጅስትሬሽን ክፍያ ይኖራል የተባለበት ምክንያት ምንድን ነው? ለምንድን ነውስ አንድ ዶላር እንዲቀመጥ የተደረገው የሚል ጥያቄ ብዙዎቻችሁ እየጠየቃችሁ እንደሆነ አውቃለሁ፣ እና ብዙ ሚዲያዎችም ላይ ይሄ ጥያቄ በጣም በተደጋጋሚ እየተጠየቀ መሆኑ ይታወቃል። ታዲያ ለምንድን ነው የአሜሪካ የውጭ ጉዳይ ሚኒስትር መስሪያ ቤት ለዳይቨርሲቲ ቪዛ ወይም ለዲቪ ሎተሪ ምዝገባ ለመጀመሪያ ጊዜ አንድ ዶላር የአገልግሎት ክፍያ እንዲጠይቅ ያደረገው ምክንያት ምንድን ነው የሚለውን አብረን የምንመለከት ይሆናል። እንግዲህ ቀደም ሲል የ330 ዶላር የኢሚግሬሽን ቪዛ ክፍያ የሚከፍሉት ሰዎች ለዲቪ የተመረጡ ወይም ደግሞ ዲቪ የደረሳቸው ብቻ እንደነበሩ ይታወቃል። ስለዚህ ከዛ ውጭ ግን ያሉ በሚሊዮን የሚቆጠሩ አመልካቾች፣ ሆኖም ግን ያልተሳካላቸው አመልካቾች ይህንን ክፍያ እንግዲህ አይከፍሉም ነበረ። ስለዚህ አሁን ባለው አሰራር ግን በግምት ወደ 25 ሚሊዮን የሚሆኑ ዓመታዊ ተመዝጋቢዎች ይኖራሉ ተብሎ ነው የሚጠበቀው። ስለዚህ እያንዳንዳቸው አንዳንድ ዶላር በመክፈል ወጪው በ55 ሺዎቹ አሸናፊዎች ላይ ብቻ ከሚወድቅ ይልቅ በእኩል እንዲሰራጭ ያግዛል ተብሎ ነው እንግዲህ አንድ ዶላር ክፍያ እንዲኖር የተረገው። ታዲያ ይሄ ክፍያ ለምን ለምን አገልግሎት ይውላል ልትሉ ትችላላችሁ። ይሄ ክፍያ የሚሰበሰብበት ምክንያት አንድ የስርዓት ማሻሻያዎችን ለመደጎም ነው ሁለተኛ ደግሞ የሳይበር ደህንነትን ለማሳደግ ነው። እንደዚሁም ደግሞ የሐሰተኛና በብዛት የሚቀርቡ የተጨበረበሩ ማመልከቻዎችንም ለመቀነስ ያለመ የአንድ ዶላር ክፍያ ነው። ስለዚህ ይሄ ማለት እንግዲህ በአጭሩ ለማስረዳት ያክል ከዚህ በፊት ዲቪ የሚያሸንፉ ብቻ ለቪዛ ማመልከቻ 330 ዶላር ይከፍሉ ነበረ። ሌሎቹ ደግሞ ከክፍያ ነጻ ሆነው እስካልደረሳቸው ድረስ ነጻ ሆነው ነበር የሚቆዩት። ይሄ ደግሞ ማለት አንዳንድ አሰራሮች ላይ መስተጓጎል እንዳመጣና የወጪ ወጪዎች ላይ በተለይ ደግሞ ያሉትን መስተጓጎሎች ከመቀነስ አንጻር አሁን ሁሉም ለዚህ ይህንን ነገር ከመቀነስ አንጻር እና ለተለያዩ አይነት አገልግሎቶች እንዲውል ከማሰብ አንጻር የአሜሪካ የውጭ ጉዳይ ሚኒስቴር እንግዲህ በተለይ ደግሞ ከዲቪ ፕሮግራም ጋር የተያዘውን አሰራር አንድ ዶላር ሁሉም ተመዝጋቢ እንዲከፍል በማድረግ ሌሎችንም ወጪዎች አብረው እንዲጋሩ ለማድረግ ታስቦ ነው እንግዲህ ይህ የአንድ ዶላር ክፍያ የተቀመጠው ማለት ነው። በነገራችን ላይ 330 ዶላሩ እንግዲህ እስካሁን ባለ መረጃ 330 ዶላሩ የቪዛ ማመልከቻም እስካሁን እንዳለ ነው። ሆኖም ግን ሌሎችን ተመሳሳይ የሆኑ እንደዚሁም ከዚህ ጋር ያለፉ ሌሎች ወጪዎችንም ለመሸፈንና ከዚህም በተጨማሪ ደግሞ በጣም ስጋት የሆነውና ብዙ ጊዜ የሚከሰተው አጭበርባሪዎችን ለመከላከል ወይም ደግሞ የተምታቱ የሆኑ የተጭበረበሩ የሆኑ ሰነዶችንም ለመከላከል ከሚል አንጻር አንድ ዶላር ክፍያ መጠየቅ ተጀምሯል። ከዚህ አመት ጀምሮ እንግዲህ ዲቪ የሚመዘገቡ በሙሉ የአንድ ዶላር ክፍያ ይከፍላሉ ተብሎ ነው እንግዲህ የተጠቀመጠው ማለት ነው ይሄ መመሪያ። ስለዚህ የአሜሪካ መንግስት ይህንን ህግ እንግዲህ አውጥቷል ማለት ነው። በነገራችን ላይ ይህ አንድ ዶላር ክፍያ በምን አይነት መንገድ ነው የሚፈጸመው ብላችሁ የምታስቡም ወይም ደግሞ የምታይቁ ልትኖሩ ትችላላችሁ። ለማንኛውም ይህ አንድ ዶላር ክፍያ የሚፈጸመው በዓለም አቀፍ የክፍያ ካርዶች እንደሆነም ነው እንግዲህ እየተገለጸ ያለው። ስለዚህ በማንኛውም በኖርማል የሎካል አካውንት ሳይሆን እንደ የተለያዩ አይነት ቪዛ ካርዶች እና የተለያዩ አይነት ዓለም አቀፍ የሆኑ የክፍያ ካርዶች ነው እንግዲህ ይህ አንድ ዶላር ክፍያ መፈጸም አለበት ተብሎ የተቀመጠው እንግዲህ እስካሁን ባለኝ መረጃ ማለት ነው። እንግዲህ እየተከታተልን ከዚህም በኋላ ያሉትን የሚወጡ መረጃዎችና መመሪያዎችን አብረን የምንመለከት ይሆናል። ለማንኛውም ይሄንን የተመለከተው ሀሳብ ይሄ ነው። ሌላው ነገር ከፎቶ ጋር የተያያዘ ነው። እንግዲህ ከፎቶ ጋር የተያያዘው ነገር ሁል ጊዜም ቢሆን የዲቪ ስንሞላ ፎቶ አስፈላጊ ከሆኑት ነገሮች መካከል አንዱ ነው። ታዲያ ፎቶችን እንዴት ባለ መንገድ ነው መቀመጥ ያለበት ካላችሁ፣ ፎቶችን በተመለከተ እንዴት ነው ማድረግ የምንችለው፣ ምን አይነት ፎቶ ነው መነሳት ያለብን የሚለውን የዲቪ 2026 ላይ ከሠራሁት ቪዲዮ ላይ ቀንጨብ አድርጌ አሳያችኋለሁ። ስለዚህ ፎቶዎቹ ምን መምሰል እንዳለባቸው እዛ ላይ አስመለክታችኋለሁ ማለት ነው ፎቶዎቹ ምን መምሰል እንዳለባቸው መመልከት ይቻላል ማለት ነው። ሌላው ከዚህ ጋር በተያያዘ በተለይ ደግሞ ፎቶዎቻችሁን ለማስተካከል በጣም አስቸጋሪ ሆኖ ከተሰማችሁ፣ በተለይ ደግሞ በራሳችሁ ቤት ውስጥ ቁጭ ብላችሁ በስልካችሁም ይሁን በኮምፒውተራችሁ ዲቪያችሁን የምትሞሉ ከሆነና ፎቶ ለመነሳት በጣም አስቸጋሪ ወይም ደግሞ የምትነሱት ፎቶ በትክክለኛና ዲቪ 2027 በሚጠይቀው መሰረት እንዴት ነው ማስቀመጥና ማስተካከል የሚቻለው የሚል ነገር ግራ ሊገባችሁ ይችላል። ይሄ ደግሞ የዲቪ ፎቶዎች ኤዲተሮች የተለያዩ ፕሌይ ስቶሮቻችን ላይ አሉ ወይም ደግሞ አይፎን የምትጠቀሙ የአይኦኤስ ላይ የአፕ ስቶር ላይ ገብታችሁ እንደዚህ የመሳሰሉ አፕሊኬሽኖችን በማውረድ በጣም በቀላሉ ፎቶዎቻችሁን ማስተካከል ትችላላችሁ ማለት ነው። አለበለዚያ ደግሞ ይሄ የሚያስቸግራችሁ ከሆነ በትክክለኛ ፎቶ ቤቶች ሄዳችሁ ይሄንን ፎቶ መነሳት ይቻላል ማለት ነው። ስለዚህ ከዛ በኋላ ወደ ወደ ምትሞሉት በኢንተርኔት ወደሚሞለው የዲቪ መመዝገቢያችሁ ውስጥ ማስቀመጥ ትችላላችሁ ወይም ደግሞ እዛ ላይ ማካተት ይቻላል ማለት ነው። ለማንኛውም የምትነሷቸው ፎቶዎች ቀደም ሲል እንዳሳየኋችሁም የምትነሷቸው ፎቶዎች አንደኛ በጣም ጨለማ መሆን የለባቸውም። ሁለተኛ ባክግራውንድ ላይ ወይም ደግሞ ከበስተኋላችሁ ምንም አይነት ሌላ የእናንተን ፎቶ የሚገድብ ወይም ደግሞ የእናንተን ፎቶ የበለጠ የሚያጨልሙ እና ሌሎችም በደንብ ፎቶቻችሁ እንዳይታዩ የሚያደረጉ ነገሮችን መደረግ የለባቸውም። ከዚህ በተጨማሪም ምንም አይነት የአይን መነጽርም፣ ሌሎችም ሽፋኖችን እንደ ማስክ ማድረግም ሊሆን ይችላል ወይም ደግሞ ሌሎች ሽፋኖችን ማድረግ አይጠበቅባችሁም ወይም ደግሞ ይሄ ትክክል አይሆንም ማለት ነው። ከዛም በተጨማሪ ለሃይማኖታዊ ጉዳይ ካልሆነ በቀር ምንም አይነት ከላይ የምናደርጋቸው ምንም የፊትም የፀጉርም መሸፈኛ መጠቀም አይቻልም። በተለይ የፊት ምንም አይነት ሽፋን መጠቀም አይቻልም። የጸጉር መሸፈኛ የምናደረግ ከሆነም ደግሞ በትክክለኛውና ፎቶዎቻችን ባልተሸፈነበት ሁኔታ በግልጽ መውጣት አለበት ማለት ነው። ስለዚህ ባክግራውንዱ፣ ከኋላችን የሚኖረው ባክግራውንድ ነጭ መሆን አለበት በተቻለ መጠን። ፎቶዎቻችንም በጣም ግልጽ የሆኑ ምንም አይነት ሻዶው የሌለባቸው ምንም አይነት ደብዛዛ ያልሆኑ መሆን አለባቸው ማለት ነው። እንግዲህ ፎቶን በተመለከተ ይሄ ነው። ሌላው ነገር ዲቪ ላይ የምትጠየቋቸው ነገሮች ምን ምንድን ናቸው? በነገራችን ላይ ዲቪ ላይ የምትጠየቁት ነገር ሁል ጊዜም ተመሳሳይ የሆነ ነገር ነው። አንዳንድ የተለያዩ የተሻሻሉ ነገሮች ካልመጡ በቀር ዲቪ ላይ የምትጠየቋቸው ዋና ዋና የሚባሉት ነገሮች የአባታችሁን፣ የራሳችሁን፣ የአባታችሁን እና የአያታችሁን ስም ነው። ይሄ ደግሞ በተቻለ መጠን ከቻላችሁ በካፒታል ሌተር በእንግሊዝኛ ነው የሚጻፈው። ሌላው ነገር ደግሞ የትውልድ ጊዜያችሁ ነው። ስለዚህ ይሄ የትውልድ ጊዜያችሁም ደግሞ በአውሮፓውያን አቆጣጠር ብቻ ነው መጻፍ ያለበት። ስለዚህ ቀኑን፣ ወሩን እና ዓመተ ምህረቱን መጻፍ ያለባችሁ በአውሮፓውያን አቆጣጠር መሆን አለበት ማለት ነው። ታዲያ ይሄ ካስቸግራችሁ ወይም ደግሞ የምታውቁት በኢትዮጵያውያን አቆጣጠር ብቻ ቢሆንና በአውሮፓውያን አቆጣጠር የተወለዳችሁበትን ቀን ማወቅ ካልቻላችሁ ምን ማድረግ ትችላላችሁ? ይህንን በቀላሉ ጉግል ላይ ገብታችሁ ኢሲ ቱ ጂሲ ብላችሁ ከጻፋችሁ በኋላ የተለያዩ አይነት አጋዥ የሆኑ ዌብሳይቶች አሉ። እነዚህ አጋዥ ዌብሳይቶች ደግሞ የተወለዳችሁበትን የኢትዮጵያውያን አቆጣጠር ወደ ግሪጎሪያን ካላንደር ወይም ደግሞ ወደ አውሮፓውያን አቆጣጠር የሚቀይሩላችሁ የተለያዩ አይነት ዌብሳይቶች አሉ። ስለዚህ በነዛ አማካኝነት ማስተካከልና ነዛን በአውሮፓውያን አቆጣጠር ወይም በግሪጎሪያን ካላንደር አማካኝነት የተቀየሩላችሁን ቀናችሁን፣ ወራችሁንና ዓመተ ምሕረታችሁን ቀጥታ በዲቪ ላይ ታሰፍራላችሁ ማለት ነው። ከዛ በተጨማሪ ደግሞ ከሁሉም በፊት ደግሞ እዚህ ዲቪ ፎርም ላይ ስትገቡ መጀመሪያ የሚያጋጥማችሁ ነገር የተሸፈኑ የሚመስሉ ቁጥሮችን ወይም ፊደሎችን በትክክል እንድትጽፉ ነው። ስለዚህ እነዚህን ከጻፋችሁ በትክክል ካመጣችሁ ብቻ ነው የዲቪ ፎርሙን የሚከፍትላችሁ ማለት ነው። ከዛ በኋላ እንግዲህ የምትጠየቋቸው ነገሮች እነዚህን ይመስላሉ። ሌላው ከአድራሻችሁ ጋር ኢሜል አድሬሳችሁን እና ሌሎችም እንደዚህ የመሰል ነገሮችን ትጠየቃላችሁ። ስለዚህ እነዛንም በትክክል መሙላት ይኖርባቸዋል። በነገራችን ላይ የምትሞሏቸው እያንዳንዳቸውን ነገሮች ሴቭ አርጋችሁ ማስቀመጣችሁ በጣም አስፈላጊ ነው። ምክንያቱም ምናልባት የዲቪ ቢደርሳችሁ እንኳን ከዚህ በኋላም እነዚህ ነገሮች መጠየቃችሁ ስለማይቀር ማለት ነው። ሌላው ነገር ከነዚህ ከዲቪ ላይ ከምትሞላቸው ነገሮች በተጨማሪ እንደነገርኳችሁ፣ ባለፈውም እንደገለጽኩላችሁ ሁልጊዜም ዲቪ መሙላትን በተመለከተ ከሚነሱ ነገሮች ጋር በጣም ወሳኝ የሆነው ነገር ዲቪ መሙላታችሁ ብቻ ሳይሆን ከሞላችሁ በኋላ የሚሰጣችሁን 16 ዲጂት ያለው ኮንፈርሜሽን ነንበራችሁን እንግዲህ በትክክል ማስቀመጥ ነው። እንግዲህ ዲቪ ውል ጊዜም ከሞላችሁ በኋላ መጨረሻ ላይ ኮንፈርሜሽን ነንበራችሁን ሲሰጣችሁ ፊት ለፊት ላይ የሚያስቀምጥላችሁ ማሳሰቢያ ይሄንን ነገር ፕሪንት እንድታረጉት ወይም ደግሞ በማንኛውም አይነት መንገድ ሴቭ አርጋችሁ ለእናንተ ማስቀረት እንዳለባችሁ ይሄ የእናንተ የብቻችሁ ኮንፈርሜሽን ነንበር እንደሆነ ነው የሚገልጽላችሁ። ስለዚህ ይህንን 16 ዲጂት ያለውን ኮንፈርሜሽን ነንበራችሁን በመያዝ በግንቦት 2026 ላይ እንግዲህ የዲቪ በሚወጣበት ወይም ደግሞ የዲቪ ውጤት በሚገለጽበት ሰዓት ኢንትራንት ስታተስ ቼካችሁ ለማየት የሚጠቅማችሁን 16 ዲጂት ኮንፈርሜሽን ነንበራችሁን አስገብታችሁ በትክክለኛ ዌብሳይት ላይ ማየት እንድትችሉ የሚረዳችሁ ስለሆነ ይህንን የኮንፈርሜሽን ነንበራችሁን በጥንቃቄ ማስቀምጣችሁ በጣም አስፈላጊ ነው። ለማንኛውም እንግዲህ የዲቪ በትክክለኛ ቀኑ ማለትም ዲቪ መሙላት የሚጀመረው መቼ ነው የሚለው እንግዲህ እስካሁን እንደነገርኳችሁ ትክክለኛው ዌብሳይት ላይ የተገለጸ ነገር የለም ማለት ነው። እንግዲህ እሱን እየተከታተልኩኝ የማሳውቃችሁ ይሆናል። እንግዲህ አንዳንድ ሚዲያዎች በአንዳንድ ሁኔታዎች የተነሳ ጥቅምት 16 ጀምሮ ጥቅምት 16 2025 ጀምሮ ዲቪ መሙላት የሚጀመር እንደሆነ እያሳወቁ ነው ያሉት። እንግዲህ ትክክለኛውን ቀን ማሳወቅ የሚቻለው በዌብሳይቱ ላይ ከወጣ በኋላ በዲቪ ፕሮግራም ዌብሳይት ላይ ከወጣ በኋላ መሆን ይኖርበታል ማለት ነው። ለማንኛውም ይህንን ከዲቪ ጋር የተያዘውን ሁለተኛውን ክፍል ያቀረብኩበት ቪዲዮ በዚህ ይጠናቀቃል። እንግዲህ ተጨማሪና አዳዲስ መረጃዎች ካሉ ተመልሼ መጥቼ በሚቀጥለው ቪዲዮ ላይ ደግሞ አንዳንድ ነገሮችን ይዤላችሁ ቀርባለሁ ማለት ነው። ይህን ቪዲዮ እንደምትወዱትና በተለይ ደግሞ በጣም ጠቃሚ እንደሆነ ተስፋ አድርጋለሁ። ይህን ቻናል እንግዲህ አዲስ ከሆናችሁ ሰብስክራይብን ማድረግ እንደዚሁም የዶላ ምልክት መንካታችሁን አትርሱ እያልኩ በሚቀጥለው ጊዜ በተመሳሳይ ጊዜ ተመልሰን እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።